ትቅል ነበረ ታጨሳለች። እንደገና ደግሞ ማታ ማታ ፊቷ ምናምን የሚቀባባ ነገር ትቀባባለች። ልብስ፣ ሰውነት የሚያሳይ አለባባሶችን ትለብሳለች። መጣው በቃ መጣለው ጠብቁኝ ብላ በር ዘግታ ቅበኛል የምትወጣው። ሁለታችንም ሴቶች ነን። ጧት ስትመጣ ስጋዎች ምናምን በቃ ብር ይዛ ነው የምትመጣው። የምንፈልገው ነገር ትገዛልናለች። ከዛ ውጭ ተጮቱ። ላይ ነበረ ውጭት እንጫወታለሁ። ትተኛለች ለብዙ ሰዓት ተኝታ ትነሳለች። እንደገና በየቀኑ እየቃመች ነው የምትሄደው ለማታ ማታ የምትቀባውን የምትቀባባቸውን ነገሮች ቁጭ ብዬ ስትሄድ ስለማያት ምንድን ነው የሚያደርገው ብዬ አንዳንዴ የራሱ እንደዚህ በወዲዎቿ ምናም በደብተሬ በቦርሴ እያስኩኝ እዛ ለብሰው አሉ። አንደኛ ጎረቤት እሷ የለችም የሚባለውን ነገር አትፈልጎ እንዲሰማባት ተደብቃ ነው ምትሄደው። ምንድን ነው ግን ማታ ማታ የሚሰራው ስራ ብለን ብዬ እንኳን ስጠይቃት ካሸሪ ነኝ፣ አንዳንዴ ደግሞ መስተንግዶ እሰራለሁ ነው እምትለን። ስትናደድ አንዳንዴ እኔ ስጋዬን እየሸጥኩ ነው ማሳድጋችሁ ለምን አርፋችሁ አትቀመጡ? ስርዓት ያዙና እንደሌላው ልጅ አይደለም ማደግ ያለባችሁ የምትለን እንጂ እኔ ይህንን ነው የማደርገውና በዚህ ተማሩ የሚለውን ነገር አታስቡ ነበር። ስጋን የሚለውን ነገር ደግሞ እኛ እናስበው ነበር። ስጋ ሽጭ ግን ምንድነው ማለት ነው? እኔ ጓደኞቼን ጠይቃቸው እናታችሁ ስጋዋን ሽጣ ነው እንዴ ምታሳፍ የምታሳድጋችሁ የምታስተምራችሁ ብዬ አስብ ነበር። ጠይቃቸውም ነበር። ልጆች እረ እኛ እንደዚህ ያናቀብ ቢሮ ነው ሰርታ የምትመጣው ብሎ ይመልሱልኛል። ያለ እንጂ እንደዚህ ዓይነት ነገር ከማንም ሰምቼው ስትመጣ እራሱ አሁን አንዳንዴ ቀን አብረና ትንታኛለን። የመጠጥ ሽታ ይሸተኛል። አፋ የሆነ ይቀየርብናል። ምንድነው ብዬ አጠይቁኝ ነው መቀመል እሷ። ስለዚህ በዛ ሰዓት ትምህርት ቤት የሚኔ የማስበው እሷ ጋር ነው። ማታ ሄዳ ምንድን ነው የምታደርገው? ምን ሰርታን የምታመጣው? ያንን ብር እንዴት ተኳኩሎ እሱ ይወጣል በዛ ሰዓት እኔ እህቴም በዛ ሰዓት እናወራው ነበር። ማለት አባታችን የለም እናታችን ነው የምታሳድገን፣ በዛ ላይ ማታ ማታ እንደምትሄድ ያዋታል። ማታ ቀን ገብታ ትተኛለች። 13 ወይ 12 በነበርኩ ሰዓት ማለት ነው። ጎረምሳ ቤቱ እንደዚህ ተቀራየንበት አካባቢ እየመጡ ያንኳኩ ነበር የሚጠሩ፣ ምልሽ የሚቆጣጠራቸው የለም፣ የሚይዛቸው የለም። እናታቸው ማታ ነው የምታድረው ስለሚባል ያ ነገር አለ። ልጆች ትምህርት ቤት በምንሄድ ሰዓት የሚሰድጉኝ ስድብ ጥሩ አይደለም። እናትየው እኮ እንደዚህ እንደዚህ ማታ ትሰራለች፣ ቡና ቤት ትቀማለች፣ ታጨሳለች ነበረ እሚሉኝ። ትምህርት ቤት እንኳን ሲሄድ ማለት ነውና እኔ በጣም አንተን እላለሁ አለቅሳለሁ፣ ብቸኝነት እንደሚሰማኝ ለምን ጥያት አልጠፋም እላለሁ። ለምን እዛ ጋር እሷ ከተሰደበች ያው እኔም እንደተሰደብኩ አስበው ነበረ። አብሬያቸው ከመማራቸው እኩል አይደለም እነሱ እዛ ጋር ምሳ ቋጥረው ሲመጡ እኔ እዚህ ጋር የሆነ ሽሮ ፍትፍት ሁሉ ነው ይጂ የሚሄደው ጥብጣባት ላይ ዛ ደክማት ነው የሚመጣው። ጥላን በቃ እናንተ ሂዱ ዶክተራችሁን ሊያዙ ኢንፎርማችሁን ቀይራችሁ ሂዱ ትለናለች እንጂ እንደዚህ ልስራ የምትልበት ሰዓት አልነበራትም። እዛ ጋር የተለየ ነገር ጓደኞች ጋር ሲበሉ ስታየኛ ሽሮ ፍትፍት ይዘሽ ስትሄጂ ምን ያህል እንደሚሰማሽ ነው ማሰብ ያለብሽ። ሁለት ብር አንድ ብር እየተሰጠን በዚህ ዋሉ ምን ባልበት ሰዓት አለ። ስለዚህ ደግሞ ነው የማስበው በዛ ሰዓት ብር ማግኘት ነው፣ እሷ እንዴት እንደምታገኝ ማማታ ማታ እንደሚገኝ ነው አስበው። ብር ካገኘች እሷ እንደዚህ ከገዛች እኔም ነገ ብር አግኝቼ መግዛት ይችላል። ትምህርት ስ ምን ያደርግልኛል? ወይም እሷ እንደም እኮ ልረዳት ይችላለሁ። እሷ የምትሰራው መስተንግዶ ወይ ከአሻሪነት የምትለው ልየው በሚል ነው እና በ አስራ አራት ዓመቴ ነው እኔ ወደ ፒያሳ አካባቢ ከጓደኞች የጋጠፋው ጥያት። እሱ ጋር ደላሎች ነበሩ። ክፍለ ሀገር እንላካችሁ ሲሉ እኛ ክፍለ ሀገር አንሄድም እዚህ አካባቢ መስተንግዶ ምናምን ካለ አልነው። እሺ ብሎ አፍሪካ ሆቴል ገባ። መስተንግዶ እየሰራው እያለ ልጆቹ እናቴ የምታደርገውን ነገር ያደርጉ ነበር። ማታ ማታ ሊወጡ ስለኔ አስር ሰዓት ገቢ ላይ ይቅማሉ፣ ይኳኳላሉ፣ ያጨሳሉ። እናቴ የምታደርገውን በጠቅላላ እነሱ ያደርጉት ነበር። አንድ ቀን ብትሞክሪ እኮ ጥሩ ነው፣ አንቺም እኮ ደና ብር ታገኛለሽ፣ እንደኛ ትዋቢያለሽ፣ እንደኛ አዳዲስ ልብሶችን መግዛት ትችያለሽ፣ እኛ ፏ ብለናል የምንወጣው ምናምን አሉ። ወይስቲ ዛሬ ነገ ስል አንድ ቀን እንደዚህ የጋበዘኝ የሆነ ሰው ጠርቶ ለምን አንድ ሺህ ብር አሰጥሽም ለኔ በጣም ብዙ ብሬ ነው የመጀመሪያ ነው ታሚራ ቀን በጣም ብዙ ጊዜ ነው በበኋላ ማለት ነው እሷ ስታርግ ስለማይዛጋ እዛ ሄጀ ከመከርኩት ካለመድኩት በኋላ ግን ማንንም አላፈረችማ እኛ ፊት ስታደርግ አለ ስላላፈረች፣ እኔም አድርጌዋለሁ። እና ከሆነ ጊዜ በኋላ ደግሞ የሆነ ክፍለ ሀገር ሲሄድ እህቴንም እዛው ቦታ ሊያገኘዋት፣ እንጃ በጣም እጅግ በጣም ነው የተሰማኝ። ከአንድ ቤት ሶስት እውነትም፣ እናታችን ይሄንን ነገር እንዳያያሉ በቃ አስተምራን ያለፈችው ጥያት፣ ነው የጠፋሁት እኔም እንደምሰራ እንዳታውቅ እንደገና ተመልሼ ወደዚህ ወደ አራት ኪሎ መጣሁ። አሁን እኔ በዛ ሰዓት ማለት ነው፣ እንደዚህ ድብቅብቅ ያለ ነገር ባታደርገው ቁጭ ብላ ነጻነት ሰታ እንደዚህ እንደዚህ ነው የሚሰራው፣ እናንተ ለማሳደግ ብዬ ነው። ግን እናንተ ይህንን ነገር መከተል የለባችሁም። ለምን? ለእናንተ መጥፎ ነው። ጥሩ ደረጃ ላይ ደርሳችሁልኝ እኔ እንድትረዱኝ ነው እንጂ እኔ በሄድኩበት መንገድ መሄድ የለብኝም ብትለን ወይም ደግሞ ሂዳ ቢያንስ አራት ሰዓት አምስት ሰዓት የምትመለስ ቢሆን ላታቂ ትቺ ነበር። ግን በአጠቃላይ የምሰራውን ነገር በግልጽ አወያይታል፣ ይሄ ጠቅማል፣ ይሄ ይጎዳል ብላም ቢሆን ኖሮ ለዚህ ህይወት ነው ያልጋለጥም፣ ብዬ ነው የማስበው። እሷ ግን በመደበቋ ለዚህ ደርስ። ሴተኛ አዳሪ ህይወት እጅግ በጣም እጅግ በጣም ያስጠላል። የሚመጣው ሁሉ ባህሪው አንድ አይደለም ወይ? አንዱ ሲሰድብሽ፣ አንዱ ብርጭቆ ሲወረውረብሽ፣ ድራፍት ሲደፋብሽ ታያለሽ። ብርሽን የሚዘሽ ገብተሽ አንዳንዴ የምትቀሚበት ሰዓት አለ እና ብዙ ፈተና ነው ሴተኛ አዳሪ ህይወት ውስጥ ያኔ እውነተኛውን ነግሬ ነግሬያችሁ ቢሆን ባልሰድባችሁ፣ ባልበሳጭባችሁ ኖሮ ለዚህ ህይወት አትጋለጡም ነበር ነበር ያለች። በብዙ ጊዜ ታማ ነበረ በማልቀስ በቃ ምትገልጸው በማልቀስ ነው። ከህይወት ወጥች። አሁን በቃ ቁጭ አድርጋት ማለት ነው። በፊት ስታኑረኝ እንደነበረ አሁን እኔ ቢዝነስ እየሰራው ሲሆን ማድሆኑ ፈልገው አብረን በቃ የሆነ ስራ እየሰራውኝ እንዳኖራ ትፈልጋለሁ። ቁጭ አድርጋት ማለት ነው። እኛ እንዴት እንዳሳደገችን ስለተረዳውቲ